በስልካችሁ ዳታ ስጠቀሙ በጣም ካርድ የሚጨርስባችሁ ከሆነ ወይም ደግሞ ዋይፋይ ስጠቀሙ በጣም ፈጣን የማይሆንላችሁ ከሆነ አሁን በማሳያቸው አፕሊኬሽን በቀላሉ ማስተካከል ትችላላችሁ። በመጀመሪያ አፕሊኬሽን ለማውረድ እቻ አካባቢ ያለችውን የሼር ምልክት በመንካት ወደ ቴሌግራም ትገባላችሁ። በመቀጠል ሰርች ማድረጊያው ላይ አት ሳሚቲፕ ብላችሁ ሰርች ስታደርጉ ይህን ንቻ ያመጣላችኋል። ከዛም ስትገቡ አፕሊኬሽን እዚጋ ተለቆላችኋል። ዳውንሎድ ታደርጉትና ኢንስታል አድርጋችሁ ትከፍታላችሁ። አፕሊኬሽኑ በቀጥታ አስከፍቱት ይህንን ይመስላል። ከዛም በመቀጠል ከታች ያለችውን አፕስ የምትለውን አይከን ተነካላችሁ። ከዛም ስልካችሁ ውስጥ ያሉትን ሁሉንም አፕሊኬሽኖች ልክ እንደዚህ ያመጣላችኋል ማለት ነው። በመቀጠል ዳታ ስጠቀሙ ካርድ እንዳይጨርስባችሁ እንዴት እንደምታስተካክሉ ያሳያል። ለምሳሌ ዩቲዩብ የሚለውን ነክታችሁ ትገቡ እንደዚህ ያመጣላችኋል። ከዛም ዋይፋይ ስጠቀሙ ብቻ ዩቲብ እንዲሰራላችሁ ከፈለጋችሁ ኦን ታደርጉታላችሁ። ልክ እንደዚህ ማለት ነው። ዳታ ስትጠቀሙ እንዲሰራ ስትፈልጉም በተመሳሳይ ኦን ታደርጋላችሁ። ሁለቱንም እንዲሰራ ካልፈልጋችሁ ደግሞ እንደዚህ ሁለቱንም ኦፍ በማድረግ መጠቀም ትችላላችሁ ማለት ነው። ይሄ የሚጠቅማችሁ ለምንድን ነው? ዳታ ወይም ደግሞ ዋይፋይ ስታበሩ አላስፈላጊ የሆኑ አፕሊኬሽኖች ባክግራውንድ በራሳቸው ራን ስለሚያደርጉ ካርዳችሁን ይጨርሳችኋል። ዋይፋይያችሁን ደግሞ ፈጣን እንዳይሆንላችሁ ያደርጋሉ ማለት ነው። ስለዚህ ሁሉንም አፕሊኬሽን ገብታችሁ በማስተካከል ፈታ ብላችሁ መጠቀም ትችላላችሁ ማለት በዚህ ቪዲዮ አዲስ ነገር ካገኛችሁበት ላይክ፣ እንደዚሁም ፎሎው እና ሼር ኮፕሊንግ ማድረጋችሁ እንዳትረሱ። ይመቻችሁ።